ሰንዬ ከጓደኞቿ እርቃለች። እህቷ እንግዲህ ጥሩ ምክር የመከረቻት መስሏት ማንንም አልፈልግም ከዚህ በኋላ ሰው አያስፈልገኝም ብላ ርቃለች። እንዴ ብትርቂ ብትርቂ ቢያንስ ከጽናት እና ከምሩ እንዴት ትርቅ? ያለች ሰንዬ እንዴ! የእውነት በጣም ያሳዝናል። እኔ ግን በጣም ያደነኩት ግን በጣም አድንቀዋለሁ። ግን እህትሽ ተወድሻለ ያላት ማለት ለምን አትወደኝም ስትለው፣ አያይ ብትወድሽማ እንዳታደርግም ነበረ። ፍቅር እኮ አንዳንዴ መስጠትም ብቻ መቀበልም መስጠትም ያለ ነው። እንዴ እህትሽ በዚህ ደረጃ ምን ብታደርግ ነው? ምን ብትሆን ነው? እሱ አይመለከትም። እሺ ሰምታኛው አርፈ ብትቀመጥ ይሻልሃል አለችው። እሱ ደግሞ ታይ፣ ይሄ ነገር ምንም አያዋጣሽም መጀመሪያን ችስኬ ለሰው ፍቅር ስጭና ከዛም በኋላ ተቀበይ። ያኔ ነው ፍቅር እንዴ። ምሩ ምሩዬ፣ እንግዲህ አማቷ ውለዱልኝ ካልወለዳችሁልኝ ታንቄ ሞታለሁ እያለች እያስቸገረቻት ነው። ምሩዬ በጭንቀት ልትፈነዳ ነው። በቃ እንደውም ዛሬ ለመናገር ሁሉ ቆርጣ ነበር፣ ነገር ግን ናሆሜ መቶ አቋረጣት። ናሆሜ በእርግጥ ካሁን ካሁን ምሩን እናቴ ትናገርብኛለች በማለት ሐሳብ ይዞታል አሁን ታስቆጣታለች፣ አሁን ታስቀይማታለች፣ አሁን የሆነ ነገር ትናገራታለች እያለ እነሱ ብትክ ብትክ እያለ ነው። እናቲቱ ደግሞ ሰርግ ሳይሰረግ ሆታው ሳይቀልጥ ቢያንስ የጽናትና የኪራ እንኳ ምንም ቢሆን ፋዘሩ ለአባትዮ ተናግሯል አይደል? እንደ የኪራ አባት ለጽናት አባት ተናግሯል። እና የጽናትም አባት ያውቃሉ። ምንም እንኳ አንድ ቤት እንትን ቢሉም እና ደግሞ ሰርግም ለመደገስ ምንም አይነት ማቅማማት የለባቸውም። እንደግሳለን እንዳባዬ ግን እኮ ወግ ማድረግ የሚባል ነገር አለ። እኔ ኪራን ስላገባሁኝ አንተ ምንም አይሉህም እያለች ነበር ጽናትዬ። ይበሉሃ ዋናው አንቺ ከወደድሽውና ካፈቀድሽው እሱ ጋር እኖራለሁ ብለሽ ከወሰንሽ ሌላው ታያቸው። ግን ሰርጉንና ሁሉን ነገር አድርጋለሁ፣ ምክንያቱም ማህበረሰብን እንዲሁም አብሬያቸው የኖርኳቸውን ሰዎች ማስደሰት ትፈልጋለሁ ብሎ አልሟልም አቅዷልም። ሄኖክ እንግዲህ እንደምንም ብሎ ያው ምንም ቢሆን ኪራዬን ወደ ቀርቡ መልሷል። ኪራዬና ጽናት አሁን ላይ በፍቅር ጥልም ብለዋል። የኔ ባል፣ የኔ ሚስት፣ ንግስቴ፣ ንጉሴ በማለት ፍቅራቸውን እያጣጣሙ ይገኛሉ። ሄኖክና ክብሮም እንግዲህ የእንትናን ፍቅር የሰኒ ፍቅር ይሁን ሁለቱም አፍቅረዋት ይሁን ወይን ወይስ ደግሞ ሄኖክ ዝም ብሎ እራሷን እንድትንከባከብ እራሷን እንዳትጥል እንዲሁም ደግሞ ወደ ፍቅር ዓለም የሚባለውን ነገር ሰውም ማፍቀርም እንዳለ ሊያስተምራት ይሆን ወይስ ደግሞ ፍቅር ጠምሎት ይሆን አናቅም። ነገር ግን ናሆሜና ኪራዬ እንደ ሙድ እየያዙበት ነው ማለት ነው። አይደለም፣ ጭራሽ ታውቃለህ፣ ከአንተ ድምፅ አጥፍቶ መንጣት እኮ የእሷ መክፈት ነው። እ ብቻ ግራ ይጋባል። ቆይ ምን ማለት ፈልገህ ነው? እኔ እኮ እሷ ስለደበራት ያው እንዴት ነሽ ብዬ መጣሁ እንጂ ሌላ ምን አደረግኩኝ። እረ፣ እሱን እሱን ተውትማ፣ እሱን እሱን ለኛ ለኛ ተወው እያለ ሙድ እየያዘበት ነው። ሰላም ውድ እና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር ይተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን፣ ቤተሰቦች ደሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ክብሮም መጣና ያው ሰኒዬን ጭራሽ ዛሬማ ሳያንኳኳ ነው በሩን ብርግድ አድርጎ የገባው። እንዴት ነሽ ሰኒ ሲላት ደህና ነኝ። ቆይ ግን ለምን መጣህ አለችው። ማለት አልገባኝም። ለምን መጣህ ስትይ፣ እኔማ ስልክ አላነሳ ስትይ፣ በቃ ጽናትም ኪራዬም ሁሉም ሲጨነቁ ሊሽ ብዬ ነዋ የመጣሁት አላት። እረ እባክህ። አዎ ምን ችግር አለው? እሺ በቃ ካልፈለግሽኝ፣ እንደውም ሊሂድ ሲላት አያያይ አትሄድ ማለት ያው ዝናቡ ሳይመጣ ልሂድ ብዬ ነዋ። ማለት ችግር የለውም ከመጣም፣ እዚህም ቢሆን ታድራለህ አለችው። እውነት? አዎ። እራትን በልቻለሁ። እራት ሰርተህ ትሄዳለህ ብዬ ነው እንጂ እራት በልተን ትሄዳለህ ብዬ ነው እንጂ። በቃ ከፈለክ ተወው ሂድ አለችው። ከዛም በኋላ እሺ ግን ይሄን ያህል ባለሙያ ነሽ ማለት ነው ብሎ ሲላት፣ አዎ ያው እንደው የሚመቀቀል እችላለሁኝ ስትል፣ እውነት? ከት ብሎ ሳቀ ማለት ነው። እኔም ስቅ ያለሁ እዚያ እንዶም የመቀቀል እሱ እንግዲህ ያው በእናት እጅ ስላደገ እንዲሁም ደግሞ ክብሩን ባለሙያ ስለሆነ እሷ ላይ ሙድ እየያዘባት ነው። እሷ ግን ምንም አልመሰላትም። ከፈለክ ጥርግ በል ከፈለክ ደግሞ ሂድ። እና ለምንድነው ቆይ ስልክ መንሰት የማትፈልጊው ሲላት፣ ስራ ሆኜ ነው አረባክሽ ስራ ሆነች ነው ስራማ እንዳልሆንሽ እኮ ይኸው አመሰከልሽ እዚህ ነው ያለሽው አላት። በሌላ በኩል እንደውም ደግሞ ሄኖኬ መጣ አንኳኩቶ ገባና፣ እሺ እንዴት ነሽ ከትናንትናው አሁን ደህና ነሽ ሲላት ደህና ነኝ። እኔ ምልሽ ግን ቆይ ሌላው ቢቀር ለምንድን ነው ስልክ ማታነሹ ብሎ ሲላት፣ አይ በቃ ማንንም ማውራት ስለማልፈልግ ነው። ከእህቴ ወዲህ እንዲህ ይበቃኛል። እኔ ምልሽ ለምንድን ነው እህትሽን በነምሩና ጽናት አይን የምታያት ማለቴ የምትወድሽና ነትላንች ላንቺ ቦታ ካላት እንደዚህ አይነት ነገር ለምን አስፈለገ? እስኪ ንገሪኝ፣ በቃ አንቺ እድሜ ዘላለምሽን ሳታፈቅሪና ሰው ሳትወጂ ልትኖሪ ነው እንዴ? የእህትሽ እጣ እኮ ላይ ዳስሽ ይችላል። ለምንድን ነው እንደዚህ የምታደርጊው አላት። ሆሆ ዛሬ ደግሞ ተፈላሰፍ ተፈላሰፍ ብሎሃል፣ በቃ እባክህ ተወኝ አንተ ሰውዬ አለችው። አይ እንደዛ ማለት አይደለም፣ ለአንቺ የሚጠቅምሽን ነው። ትገርሚያለሽ እያለ እሱም መደመም ጀመረ። እና ደግሞ እንደው አንተ እኔ የምልክ ቆይ፣ አንተ ለምንድን ነው እንደ መጽሐፍ እንደ መጽሐፍ በቃ መጽሐፍ ያለ ላይ የምታወራኝ ስትለው፣ ያው እኮ ነው መጽሐፉ ከኛ ተወስዶ አይደል የተጻፈው፣ ስለዚህ አንዳንድ መጽሐፎችም ራሱ እውነት አላቸው፣ ምን ብሎ አስደመማት። ሳንዬ እውነት ለመናገር ከማን ፍቅር እንደያዛት ራሱ ግራ ገብቷታል። ክብሮም ነው ወይስ ሄኖክ? ሄኖክ በሚያወራቸው ቃላቶች አስደመሟታል። ክብሩም ደግሞ በሚሰራው ምግብ እንዲሁም ዝም ብሎ በሩን በመክፈት በመዝጋት በቃ ብቻ ምን ልበላችሁ። ይህ ናሆሜ እናት ግራ ገብቷታል። እሷ አሁን ልጅ እንድወለድላት ትፈልጋለች። ምሩዬ ደግሞ የልብ በሽተኛ እንደሆነች መናገር ከብዷታል። በቃ እኔ ምልክ አለችው። ወይዬ ማዬ ምሩ እኮ ዛሬ በጣም አምሮባታል እና ሆዷ ራሱ ነፋ ነፋ ብሏል ስትለው አዎ እንደማየ እኔ እኮ ነኝ እኔ ልጅሽ እኔ ናሆም እያለ ራሱን ሲቆልል ባከ እንደዛ ማለት አይደለም እና ይዛለች እኮ ምንድና ያዘችው አንተ ደግሞ ልጅ ማለቴ ነው እንደማየ ደግሞ አንችስ በቃ እንደው ይሄ ነው የእነ ቶሎ ቶሎ ቤት ግድግዳው ሰንበለጥ ማለት እያለ ተረተረተባት ቆይ አንተ እንደዚህ ቁሜ እንዲቀር ነው እንደምትፈልገው እኔ አያት መሆን እፈልጋለሁ ስለዚህ አያት አድርገኛ አለችው እማዬ፣ ሁሉም ነገር በጊዜው ይሆናል እና እኔ ቆይ እኔ ምልሽ ጭቃውን ጠፍጥፌ ልጅ ላድርገው እንዴ? አለች አላት። ከዛ በቃ ተወውሺ። ቁልፉን ይዞባቸው ሄዶ ካሁን አሁን ይመጣል የሚባልም እንኳ ግራ ገባ። ከዛ በኋላ ምሩዬም እኔ ምልሽ አለቻት። ወይዬ ማዘር አምሮብሻል በጣም። አዎ ልጆት እኮ በጣም ይንከባከበኛል ብላ ስትል አይ እንደዛ ማለት አይደለም እና ማለትቴ ፀንሰሽ እንደው ኧረ እንደዚ አይደለም ማዘር አለቻት። ወይ ጉድ ልትሽኮረመ የሚባል ሆነ። የዛሬ ልጆች እንደው መቼም እንደው የምትገርሙ ናችሁ እያለች ከዛ ምሩዬ መጣችና እኔ ዛሬ ስመሮኛል፣ መኖር ሁሉ ሰልችቶኛል። ለምንድን ነው ፈጣሪዬን በዚህ ልክ እንደዚህ የሚፈትነኝ? በቃ ለምንድን ነው ሞቴን የማያፋጥነው? አለች። እንዴ ለምን እንደዚህ ተያለሽ? እኔ ምለሽ መሆንሽ ነው ለምንድን ነው እንደዚህ የምትዩ በዚህ ደረጃ ብላ ፅናትዬ ጠየቀቻት። ምላድርግ ብለሽ ነው? ዛሬ ወፍረሻል፣ እንዲሁም ደግሞ በቃ አምሮብሻል፣ እያለች ልጅ ፀንሰሽ እንደሆነ አለችኝ። እንዴ አረ ችግር የለው እና ታዲያ ትበላ ደግሞም፣ እዩልሽ ያንቺና ያንቺና የኪራይ ይበቃል። ያኔ የእናቱን ሞት ደብቀ ነው እንዴት መስዋዕት እንደከፈል፣ እኔም አንቺም ሁላችንም እናውቃለን እና ለመናገር ወስኜ ነበር ቢገርምሽ፣ ለመናገር እውነት አንድ ሁለት ብዬ ከዛ በኋላ ግን አልቻልኩም። ማለት ለምንድን ነው ያልቻልሽው? ማለቴ ያልቻልኩበትማ ምክንያት ለምን መሰለሽ? እሺ ለምንድን ነው? በቃ ልናገር ማዘር እኔ ኮ ስል ናሆሜ መጣ። ናሆሜ ደግሞ ምንም እንዲከፋኝ አይፈልግም አለቻት። ከዛም በኋላ ልክ ነሽ፣ እሱማ ይገባኛል ነገር ግን የግድ መናገር አለብሽ። ደግሞ ናሆሚ ና አንቺ ተመካክራችሁ ነው ማድረግ ያለባችሁ። ተመካክረው የፈሱት ፈስ አይገማም እንደሚባለው ብላ ጽናት እየመከረቻት፣ እውነቷን ነው ምሩዬ። እንግዲህ መናገር ከፈለሽ መጀመሪያ ለናሆሚ አዋይተሽ መናገር ነው። ማዘሯ ደግሞ አረት እኒሰከል ናድርጉ ልጅ የፈጣሪ ስጦታ ነው ምሩዬ። ደግሞ አትጨነቂ። ምናልባት ፈጣሪ እኮ ላይገልሽ ይችላል ሊምርሽ እንዲሁም ደግሞ ፍቅራችሁን አይቶ የፍቅር አምላክ አይደል ፈጣሪ ላይገልሽም ይችላል። ስለዚህ ዝም ብለሽ ተስፋ ባትቆርጭ ባይነኝ ምሩዬ ማለት ነው በዚህ ልክ ልክ